ሰላም ሰላም ሰላም፣ እንዴት ናቸው ውድ የአርሰናል ደጋፊዎች በሙሉ። ዛሬ የተለያዩ የአርሰናል መረጃዎችን ከታማኝ ምንጮች ብቻ ሰብስበን ይዘንላችሁ መጥተናል። ቪዲዮን እስከ መጨረሻው ድረስ እንድትከታተሉን እንዲሁም ደግሞ ቪዲዮን ላይክ እንድታደርጉና ቻናሉን አዲስ ስለሆነ ውድ የአርሰናል ደጋፊዎች ቻናሉን ሰብስክራይብ እንድታደርጉን ስንል በትህትና እንጠይቃለን። በቀጥታ ወደ መረጃዎቻችን ስናመራ መጀመሪያ መረጃችን በቀጣይ አርሰናል ከክሪስታል ፓላስ ጋር በሚኖረው ጨዋታ ላይ ቶማስ ብራማል የተባለው ዳኛ እንግዲህ ጨዋታውን እንደሚመሩት ተረጋግጧል። እንግዲህ እሁድ እለት አርሰናል ከክሪስታል ፓላስ ጋር ጨዋታቸውን የሚያደርግ ይሆናል። ቶማስ ብራማል ደግሞ የመሃል ዳኛ በመሆን ጨዋታውን የሚመሩት ይሆናል። ቀጣዩ መረጃዎችን የሚሆነው ደግሞ የአርሰናሉ ተጫዋች ዴቪድ ራያ ስለ አርሰናል ጠይቆ የተለያዩ ሀሳብ አስተያየቱን መስጠት ችሏል። ምንድነው ያለው? ዴቪድ ራያ በተለየም ስለ ቡድን ጥልቀት ወይም ስለ ስኳድ ዴፕስ ጠይቆ ነበር። አዎ እኔ እንደማስበው ትልቅ እድል አለን። የቡድን ጥልቀት እጅግ በጣም አስገራሚ ነው። አሁን ላይ እየተጫወትን የምንገኘው ተጫዋቾች በሙሉ አርሰናል ዋንጫ እንዲያሸንፍ የተቻለን ሁሉ እያደረግን እንገኛለን። እጅግ በጣም በርካታ ጥራት ያላቸው ተጫዋቾች በቡድናችን ውስጥ ይገኛሉ። ሁላችንም ጥራት አለን ብዬ መናገር እችላለሁ። ዋንጫን የምናሸንፍ ይመስለኛል ምክንያቱም ደግሞ የቡድን ጥልቀታችን እጅግ በጣም አስገራሚ ነው። በባለፉት ዓመታት ማንቸስተር ሲቲም ሆነ ሊቨርፑል ዋንጫን እንዲያሸንፉ ምክንያት የሆናቸው የስኳድ ብዛታቸው ነበረ። ጥራት ያላቸው ተጫዋቾች በብዛት ነበራቸው። አሁን ላይ እኛም ያ አለን። እጅግ በጣም ጥራት ያለው ተጫዋቾች በርካታ አሉን። አሁን ላይ እጅግ በጣም አርሰናል ዋንጫ የሚያሸንፍበት እድል አለው ከፊት ለፊቱ። አሁን ላይ ሊጉን እየመራ እንገኛለን። በቻምፒዮንስ ሊግም እስካሁን ድረስ ግብን አልተቆጠረብንም፣ እንዲሁም ደግሞ ሁሉንም ጨዋታዎች ማሸነፍ ችለናል። በአሪፍ ጉዞ ላይ እንገኛለን፣ በቡድናችን እጅግ በጣም ደስተኞች ነን የሚል አስተያየት መስጠታቸው እንዲሁም ደግሞ ብዙ ቦታ ስለ መጫወት ተጠይቆ ነበር። ብዙ ተጫዋቾች በሁለት ወይም በሶስት ወይም በአራት የተለያዩ ቦታዎች መጫወት ይችላሉ። ለምሳሌ ሜሪኖ በአጥቂነትም በመሀል ሜዳም በኩል መጫወት ይችላል ይችላል ከቨርትስን በተመሳሳይ ዴክላን ራይስ በስድስትን በስምንት መጫወት ይችላል። ኤበሬቺ ኤዜ በከንፍም በአስር ቁጥርም በስምንት ቁጥርም ቦታ ላይ መጫወት ይችላል። ሁሉም ተጫዋቾች ማለት በሚቻል ሁኔታ ከአንድ ወይም ከሁለት በላይ ቦታዎች ላይ መጫወት ይችላሉ። እኔ እንደማስበው ደግሞ ይህ ለብሩናችን እጅግ በጣም ጠቀሜታ አለው። ምክንያቱም ደግሞ አድርገውና ተጫዋቾች ቢጎዱብናል ያም ደግሞ በቁጥራት ምክንያት ባናገኛቸው ያንን ቦታ የተለያዩ ተጫዋቾች በተለያዩ ቦታዎች ላይ መሸፈን ይችላሉ። ሁሉም ተጫዋቾች ማለት በሚቻል ሁኔታ እጅግ በጣም በርካታ ቦታዎች ላይ መጫወትን ይችላሉ። ቨርሳይታሊቲ መኖር በአንድ ቡድን ውስጥ ደግሞ እጅግ በጣም እየጠቅማል፣ የዋንጫ ቡድን መሆኑን ያመላክታል የሚል አስተያየትን መስጠት ይችሏል። እንዲሁም ደግሞ ጠንካራ ልምምድ ስለማድረግ ተጠይቆ ነበር። ይህ በልምምድ ላይ ተጨማሪ ፉክክርን ይሰጠናል። በየቀኑ ጥሩ ሁኔታ ካልተጫወት በቅጽበት ቦታ ልታጣ ትችላለህ። ይህ በጣም አስፈላጊ ነው። በየቀኑ ጠንካራ ልምምድን ነው የምንሰራው። እኔ ብቻ አደለውም። ሁሉም ግብ ጠባቂዎች በአርሰናል ቤት ያሉት እንዲሁም ደግሞ ሁሉም ተጫዋቾች በአርሰናል በሁሉም ቦታ ላይ የሚጫወቱ ተጫዋቾች ጠንክረው ነው እየሰለጠኑ ልምምድን እያደረጉ የሚገኙት። ምክንያቱም ደግሞ በአንድ ጨዋታ ላይ ደካማ እንቅስቃሴ ካደረግ ቦታ በእርግጠኝነት ትቀማለህ። እኔ ብቻ አደለውም ወይም የግብ ጠባቂ ቦታ ተጫዋቾች ብቻ አደሉም። በሁሉም ቦታ ሰዎች ላይ ስንመለከት መጥፎ አቋም ካሳየ በንጋታው ሌላ ሰው ሊቀማ ይችላል። ስለዚህም አሁን ላይ ሁላችንም ስተት ላለመስራት እንዲሁም ደግሞ ደካማ እንቅስቃሴ በሜዳ ላይ ላለማድረግ የተቻለን ሁሉ እያደረግን እንገኛለን። በትሬኒንግ ሜዳ ላይ ደግሞ እጅግ በጣም ጠንካራ ስራን እየሰራን እንገኛለን የሚለን አስተያየት መስጠት ይችሏል። እንግዲህ ይህ ግብ ጠባቂ እጅግ በጣም መሞካሻን እየደረሰው ይገኛል። ከቀድሞ የስቶክ ሲቲ እንዲሁም ደግሞ የእንግሊዝ ብሔራዊ ቡድን አጥቂ ፒተር ክሮች ራሱ በቅርቡ የተሰጠው አስተያየት አለ። ስለ ዴቪድ ራያ ምንድን ነው ያለው? ዴቪድ ራያ እጅግ በጣም ምርጥ ግብ ጠባቂ ነው። እኔ አጥቂ ሆኜ አሁን ብጫወት በፕራይም ጊዜ ያለኝ ብቃት ቢመለስልኝ እንኳን እሱ ላይ ግብን ማስቆጠር አይመስለኝም። ካስቆጠርኩም አንድ ሁለት ነው እንጂ በርካታ ግብ ማስቆጠር ሁላ አይመስለኝም አርሰናል እጅግ በጣም ምርጥ ተከላካዮች እና እንዲሁም ደግሞ ግብ ጠባቂዎች አሉት የሚል አስተያየትን መስጠት ችሏል። እንዲሁም ደግሞ የቀድሞ የአርሰናል ሌጀንድ የነበረው ኢያን ራይት የቀድሞ የአርሰናል ተጫዋች የነበረው ኢያን ራይት ስለ ዴቪድ ራያ ምንድን ነው እያለው እጅግ በጣም ምርጥ ሆኗል። አሁን ላይ አርሰናል አርሰናል አሁን ላይ ምርጥ ከሆነበት ምክንያት አንዱ ደግሞ ዴቪድ ራያ ነው። ፔናልቲዎችን ሴቭ ያደርጋል፣ ቅጣት ምቶችን ሴቭ ያደርጋል፣ ጎል ይሆናል የተባሉ ኳሶችን ሴቭ ያደርጋል። አንድ ለአንድ ተገናኝቶ ሴቭ ያደርጋል። ለአጥቂዎች እጅግ በጣም የራስ ምታት የሆነ ግብ ጠባቂ ነው። ግብ ጠባቂው ብቻ አይደለም፣ ተከላካዮቹም እጅግ በጣም ምርጥ ናቸው የሚል አስተያየትን መስጠቱ ይታወሳል። ሌሎችም ሌሎችም እንግዲህ ስለ ዴቪድ ራያ የተለያዩ አስተያየቶችን እየሰጡ ይገኛሉ። እንግዲህ በቀጣይነት በተለያዩ ፕሮግራሞች ላይ ስለ ዴቪድ ራያ ምን ተባለ የሚለውን ጉዳይ በፕሮግራም መልክ ይዤላቸው የሚመጣ ይሆናል። ነገር ግን እኛ ራሱ በግላችን እየተመለከተ እንገኛለን። በአርሰናል ቤት ምን ያህል እንደተለወጠ በተለይም በእነ ራምስዴል ያጣ የመጣ ነው የእግር ላይ ብቃትን ማነስ እንዲሁም ደግሞ በተለያዩ በነ ሌኖ በነ ማርቲኔዝ ያጣ ነው ነገር በዴቪድ ራያ ላይ የተካሰን ይመስለኛል። በተለይም በዚህኛው የውድድር ዘመን አርሰናል ጥቂት ጎል ከተቆጠሩባቸው ክለቦች ከአውሮፓ ቶፕ ፋይቭ ሊጎች ውስጥ በግንባር ቀደምነት እናገኘዋለን አርሰናል። ይህ ደግሞ የሚያሳየው መከላከሉን ብቻ አይደለም፣ እነ ዊሊያም ሳሊባ፣ እነ ገብርኤል ማጋሌሽ፣ ቲምበር ካላፊዮሪን፣ እንዲሁም ማይልስ ስኬሊ ሊሆን ይችላል ዙቢሜንዲን አይደለም ማድነቅ ያለብን እነዚህ የተከላካይ ባህሪ ያላቸው ተጫዋቾች ነገር ግን ግብ ጠባቂውን ብንመለከት በራሱ የሚያስገርም ሴቮችን ነው የሚያደርገው። የባለፈው አመት የፕሪሚየር ሊጉ ምርጥ ግብጠባቂ ተብሎ መሸለም ችሏል። ከባለፈው ዓመትም በፊት በነበረው ካቻ ምናምን መሸለም ችሏል። በተለይም በባለፈው አመት ያሳየው ድንቅ ብቃት እጅግ በጣም የሚያስገርም ነው። አርሰናል ደካማ እንቅስቃሴ ነበር ያደረገው በባለፈው የውድድር ዘመን፣ በአንፃራዊነት ማለት ነው። ከሁለት ዓመት በፊት ከሶስት ዓመት በፊት ዘንድሮ ካሳየው አቋም የባለፈው ዓመት በርካታ ጨዋታዎችንም ተሸንፏል፣ አቻውቷል። በርካታ ጎሎችን ማስቆጠር አልቻለም በአንጻራዊነት ደካማ ነበር ልንለው እንችላለን። ነገር ግን በግል ምርጥ ከነበሩት በባለፉ የውድድር ዘመን ዴቪድ ራያ በግንባር ቀደም ልናነሳው እንወዳለን። በተለይም የአስቶን ቪላን ጨዋታ ብንመለከት ራሱ ኦሊ ዋትኪንስ ያዳነበት የኦሊ ዋትኪንስ የግንባር ኳስ ያዳነበት መንገድ እጅግ በጣም የሚያስገርም ነው። ፍጹም ቅጣት ምቶችን የሚያድነበት መንገድ እጅግ በጣም አስገራሚ ነበረ። እንግዲህ ዴቪድ ራያ እጅግ በጣም ሊደነቅ የሚገባ ግብ ጠባቂ ነው። አሁን ላይ ዋንጫን እንደሚያሸንፉም እምነት አለኝ የሚል አስተያየትንም እየሰጠ ይገኛል ዴቪድ ራያ። ሌላኛው ደግሞ አስተያየቱን መስጠት እየቻለው ማይክል ኦውን ነው። እንግዲህ ማይክል ኦውን ስለ አርቴታ ተጠይቆ ነበር። አርቴታ በመከላከል እንዲሁም ደግሞ በጣም በጣም በጣም ጥሩ በሆነ የቡድን ግንባታ ላደንቀው እወዳለው። አሁን ላይ የገነባው ቡድን እጅግ በጣም የሚያስገርም ነው። ቡድን መገንባት ቀላል ነገር አይደለም፣ ያውም ደግሞ በፕሪሚየር ሊግ ውስጥ ጠንካራ ቲም መገንባት እጅግ በጣም ከባድ ነው። አርቴታ መከላከሉን ጠንካራ አድርጎታል እንዲሁም ደግሞ አጥቂ ተጫዋቾቻቸው እጅግ በጣም ሳል ያሉ ሆነዋል። አሁን ላይ አርሰናል የነሱ ዓመት ሊሆን ይችላል። ዘንድሮ የነርሱ ዓመት ይሆናል ብዬ አስባለሁ የሚልን አስተያየት መስጠት ይችላል ማይክል ኦውን። እንዲሁም ደግሞ ስለ ቪክቶር ዮኮሬስ ጠይቆ ነበር። ቪክቶር ዮኮሬስ እጅግ በጣም አስደማሚ አስደናቂ የሆነ አጥቂ ነው ብዬ ልናገር እወዳለሁ። ለተከታታይ ጨዋታዎች ግብን አላስቆጠረም፣ ነገር ግን ግብ አለማስቆጠሩ ሊተች አይገባም። ምክንያቱም ደግሞ ሌሎች ሌሎች የቡድን አጋሮቹ ጎልን እንዲያስቆጥሩ እጅግ በጣም ጥረትን ሲያደርግ ነበር። ስፔሶችን ክሬት ሲያደርግ ነበረ እንደ አንድ ትክክለኛ አጥቂ ምርጥ ተጫዋች ነው። ሁሉም ነገር ያሟላ ተጫዋች ነው ብዬ ልናገር እወዳለሁ። አሁን ላይ ደግሞ ወደ ግብ በማስቆጠሩ ተመልሷል። በአንድ ጨዋታ ያውም ደግሞ በአትሌቲኮ ማድሪድ ላይ ሁለት ግብን አስቆጥሯል። በአውሮፓ ካሉ ጠንካራ ተከላካይ የመከላከል አጨዋወትን የሚተገብሩ ቡድኖች መካከል በግንባር ቀደምነት የምናስቀምጠው አትሌቲኮ ማድሪድን ነው። ነገር ግን አትሌቲኮ ማድሪድ ላይ ሁለት ግብን አስቆጥሯል። ይሄም የሚያሳየው ደግሞ ምን ያህል ጠንካራ አጥቂ እንደሆነ ነው ሜንታሊቲው እጅግ በጣም ያስገር ያቀርበኛል በሶሻል ሚዲያም እንዲሁም ደግሞ በተለያዩ ቦታዎች ላይ ግብ አታስቆጥርም የሚል ትችትን ሲደርስበት ነበር። ነገር ግን እሱ ወሬዎቹን ሊሰማ አልቻለም። አሁን ላይ እጅግ በጣም ምርጥ አጥቂ እንደሆነ በቅርቡ እያሳየናል የሚል አስተያየትን መስጠት ችሏል። ማይክል ኦውን እንዲሁም ደግሞ ገብርኤል ጄሱስ ከረጅም ጊዜ ኤሲኤል ጉዳት በኋላ ወደ ሜዳ ተመልሷል። እጅግ በጣም ነው ደስ ያለኝ። በተለይም አሁን ላይ አርሰናል እጅግ በጣም የተሟላ እየመሰለ ይመስላል። የአጥቂው ስፍራ የተሟላ ነው። ግብ ጠባቂው የዴቪድ ራያ በሆነ ጉዳይ አድርገውና ባይሳለፍ ኬፓር ዚባላ ጋር የዓለማችን ውድ ግብ ጠባቂ ያለ ከቼልሲ ጋር ምርጥ ጊዜ ያሳለፈ በሪያል ማድሪድ ቻምፒዮንስ ሊግን እያሸነፈ ግብ ጠባቂ ነው። ከእንደገና ደግሞ ሌላኛው ተጫዋች ዴቪድ ሪያ ነው እንዳለ ሆኖ፣ ከዛም በኋላ በተከላካይ ስፍራ ስንመለከት የቲምበር ተጠባባቂ ቤን ዋይት አለ። የሳሊባ ሌላኛው ምርጡ ምርጡ ምርጡ እጅግ በጣም ለቤንችነቱ ላይ የማይገባው ተጫዋች ሞሽኬራ አለ። የጋብርኤል ሂንካፔ አለ። የካላፊዎሪ ማይልስ ሎይስ ስኬሊ አለ። የዙቢሜንዲ ኖርጋርድ አለ። የራይስ እንዲሁም ደግሞ ሌሎች በርካቶች አሉ። ኤዚ አለ። በመሃል ሜዳ ላይ ኦዴጋርድ እንዲሁም ደግሞ ሌላኛው ተጫዋች ኑዋኔሪ አለ። በአጥቂ ስፍራን በኩል ስንመለከት የሳካ ተተኪ አለ፣ እንዲሁ ማዲኬ አለ። የቪክተር ካይ ሃቨርትዝ ያው ጉዳት ቢሆንም ነገር ግን ሚኬል ሜሪኖ ሊሰለፍ ይችላል፣ ትሮሳርድ ሊሰለፍ ይችላል። በማርቲኔሊ ትሮሳርድ አለ፣ ኤቤሪቼ ኤዜ አለ፣ ሌሎችን በርካቶች አሉ ማለት ነው። ነገር ግን በአጥቂ ስፍራ ላይ ስንመለከት ያው እንደነገርኳችሁ ሚካኤል ሜሬኖ ትክክለኛ 9 ቁጥር ቦታ ተጫዋች አይደለም። ካያ ቨርተስ ትክክለኛ 9 ቁጥር ተጫዋች አይደለም። ቪክቶሪያ ኮሬስ እና ጋብሪኤል ጂሱስ ብቻ ናቸው በአሁኑ ሰዓት ላይ የአርሰናል ትክክለኛ 9 ቁጥር ተጫዋች። ስለዚህም አሁን ላይ ቪክቶሪያ ኮሬስ አመ ከጨዋታ ጨዋታ ከጨዋታ ጨዋታ ከማሰለፊ ልክ ጋብሪኤል ጂሱስ በሚመለስበት ሰዓት ላይ እሱን ለማሳረፍ ሁነኛ ተጫዋች ይሆናል ብዬ አስባለሁ። ያው ትንሽ የቁመት ችግር ያው አርሰናል ሞር የሴት ፒስ ኳሶችን የሚያስቆጥርበት ጊዜ ላይ ስለሆነ ትንሽ ጋብሪኤል ጂሱስ በዛ ሊቸገር ይችላል፣ እንዲሁም ደግሞ የአየር ላይ ኳስ ትንሽ ሊቸገር ይችላል እንጂ እጅግ በጣም ምርጥ አጥቂ እንደሆነ በማንቸስተር ሲቲ ቤት መመልከት ችለናል። በርካታ የፕሪሚየር ሊግ ዋንጫዎችን ማሸነፍ የቻለ በአርሰናል ቤት ራሱን ምርጥ ተጫዋች እንደሆነ ማሳየት የቻለ ተ ተጫዋች ነው። ቨርሳታሊቲው በተለይም ተጫዋቹ በተለያዩ ቦታዎች ላይ መጫወት ይችላል። ከክንፍ እየተነሳ መጫወት ይችላል፣ እንዲሁም ደግሞ በዘጠኝ ቁጥር ቦታዎች ላይ መጫወት ይችላል። ስለዚህም አሁን ላይ ለአርሰናል እጅግ በጣም ጠቃሚ ይመስለኛል። ነገር ግን አንዳንድ መረጃዎችን በምንመለከትበት እሳት ላይ ገብርኤል ኢየሱስ በጥሩ የዝውውር መስኮት ከአርሰናል ቤት ይለቃል የሚል መረጃዎች እየወጡ ይገኛሉ። ነገር ግን የተረጋገጠ ነገር አይደለም። ያው ሙሉ ለሙሉ 100% ይለቃል የሚል መረጃ እስካሁን ድረስ አልወጣም። ነገር ግን ይለቅ ይለቅ የሚችልበት እድል አለ የሚል መረጃዎች ግን እየተመለከትን እንገኛለን። ገብርኤል ጄሱስ ከጉዳቱ ከተመለሰ በኋላ የተሰጠው አስተያየት አለ። በጣም ጥሩ ስሜት እየተሰማኝ ነው። ጉልበቴ በጥሩ ሁኔታ ላይ ነው የሚገኘው። በቅርቡ ወደ ቡድኑ ተመልሼ የምወደውን እግር ኳስ ለመጫወት እንዲሁም ደግሞ የምወደውን ነገር ለማድረግ እጅጉኑ እጓግቻለሁ። የአርሰናል ቡድን እጅጉኑ ናፍቆኛል የሚልን አስተያየት መስጠት ችሏል እንዲሁም ደግሞ ጉዳቱ ረጅም ስለሆነ የማመገገሚያ ጊዜን ወደ ትንሽ ትናንሽ ክፍሎች ከፋፍዬ ወይም ደግሞ ስቴጆች ስቴጅ ባይ ስቴጅ አድርጌ ነው ለመመለስ ጥረትን ያደረኩት። አሁን ላይ ተሳክቶልኛል። አሁን ራሴን መግታት ያለብኝ ደረጃ ላይ ነው። ከተለያዩ ነገሮች ራሴን ታቅቤ ነው የሚገኘው አሁን ላይ ሙሉ ፎከሴ ማገገም ላይ ብቻ ነው መቸኮል የለብኝም እግሬን መሬት ላይ አድርጌ መጠበቅ አለብኝ ጊዜው ሲደርስ ዝግጁ እሆናለሁ መቸኮል በጭራሽ የለብኝም የመቸኩል ከሆነ ብዙ መስዋዕት የሚያስከፍለኝ ይመስለኛል የእግር ኳስ ህይወት የሚበላሽ ይመስለኛል አሁን ላይ በጭራሽ አልቸኩልም ምንም እንኳን በጣም ብጓጓም ወደ ቡድኔ ተመልሼ በሜዳ ላይ ለመጫወት ነገር ግን አሁን ላይ ጊዜው አይደለም ቀስ ብዬ ደንብ ልምምድ አድርጌ እንዲሁም ደግሞ ሪከቨር በደንብ መቶ ፐርሰንት ሳደረግ ነው ወደ ሜዳ ለመመለስ የወሰንኩት የሚል አስተያየት መስጠት ችሏል። እንዲሁም ደግሞ የቀድሞ የአርሰናል አሰልጣኝ አርሴን ቬንገር ስለ አርሰናል የሰጠው አስተያየት አለ። የዘንድሮ ቡድን በከፍተኛ ጥራት ላይ ነው የሚገኘው፣ ምንም ጥርጥር የለውም። አዎ ምንም ሳላመነታ አርሰናል ዘንድሮ ዋንጫውን ያሸንፋል ብዬ መናገር እችላለሁ። ለዋንጫ የሚፎካከር ቡድን ነው። በዚህ አመት ማንኛውም ችግር ለመቋቋም ዝግጁ እንደሆኑ አምናለሁ። አሁን በጣም የተሟላ ቡድን አላቸው። ቋሚ የሆኑትን ተጫዋቾች ተውትና እና በቤንች ላይ ያሉ ተጫዋቾችን ብትመለከቱ በጣም የተሟላ ቡድን እንዳላቸው መመልከት ትችላላችሁ። ያም ደግሞ የሚያሳየው ምን ያህል አርሰናል እንደተለወጠና አርሰናል የዋንጫ ቡድን እንደሆነ ነው። በዚህ አመት ማንኛውም ቡድን ጉዳት ሆነ ቀይ ካርድ ሆነ ምንም ቢገጥመው አርሰናል ዋንጫን ለማሸነፍ እንዲሁም ደግሞ ለመቋቋም የመጣበትን ፈተና ሙሉ ለሙሉ ዝግጁ እንደሆነ እርግጠኛ ነኝ የሚል አስተያየት መስጠት ችሏል። እንዲሁም ደግሞ ባለፈው አመት ሀቨርትስ እና ሳካ ሲጎዱብን በጣም አስቸጋሪ ሆኖብን ነበር። ዘንድሮ ግን ማዶኬ፣ ኤዜ፣ ማርቲኔሊ እና ትሮሳርድ የመሳሰሉ ተኪዎች አሉ። እነሱ እጅግ በጣም ምርጥ ናቸው። ውድነቱላ ማይገቡ ተጫዋቾች ናቸው። ነገር ግን አርሰናል እጅግ በጣም ጥራት ያለው ቡድን ስለሆነ እነዚህን እንደ ተጠባባቂነት ሊጠቀም ይችላል። ማርቲኔሊ ሆነ ትሮሳርድ ሆነ ኤዜ ሆነ ማዱዌኬ ሆነ ለ አርሰናል እጅግ በጣም ጠቃሚ ተጫዋቾች ናቸው። አሁን ላይ አርሰናል ቋሚ ተጫዋቾቹ የሆነ ነገር ቢሆኑ አድርገውና እነዚህ ተጫዋቾች ሊተኩ ይችላሉ የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ ከሊቨርፑል ጋር ስታወዳድራቸው አርሰናልን ሊቨርፑል ስቦዝ ላይ በቀኝ ተከላካይነት፣ ግራቨንበርግ ደግሞ በመሃል ተከላካይነት ነበረ ሲጠቀም የነበረው በተለያዩ ጨዋታዎች ላይ ሊቨርፑል አርሰናል ግን እንደዚህ አይነት አስቸጋሪ ውስጥ ሁኔታ ውስጥ አይገባም። ምክንያቱም ደግሞ አሁን ላይ በሁሉም ቦታዎች ላይ ቢያንስ አንድ ተጠባባቂ ተጫዋች ጥራት ያለው ተጫዋች አሉት። ስለዚህም አርሰናል አሁን ላይ እንደ ሊቨርፑል በጭራሽ አይቸገርም። ግራቨንበርችን በተከላካይነት ስፍራ ተከላካይ ሲጎዳበት እንዲሁም ደግሞ የግራ ተከላካይ ሲጎዳበት ደግሞ ሶቦዝላይን በጭራሽ ሊጠቀም አይችልም። በቀኝ ተከላካይነት ቦታ ላይ ሲጎዳበት አንድ ተጫዋች ሊቨርፑል ሶቦዝላይን ነው የሚጠቀመው። ነገር ግን አርሰናል እንደዛ አያደርግም። ምክንያቱም ደግሞ በቤንች ላይ ያሉ ተጫዋቾችን የሚጠቀም ይሆናል። እጅግ በጣም ጥራት ያለው ቡድን ነው፣ ዋንጫን እንደሚያሸንፍ በዚህ አመት እርግጠኛ ነኝ የሚል አስተያየት መስጠት ይችሏል አርሰን ቬንገር። ለዛሬ ያዝንላችሁ መረጃዎች ይህን ይመስሉ ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ ጋርጋ እናመሰግናለን። መልካም ጊዜ።